የዛሬው ዝግጅት ላይ ረሙ ባይኖር የሚፈጠረው መገመት አይከብድም። ምንም እንኳን ሁለት መቶ ኬ ያለበት ኬክ ይዞ ቢመጣም ነገር ግን ነገሮችን አመሻሽቶ እየተጠቀመበት ነው። ዛሬ እንግዲህ በድፍረት ጓደኞቼንና እህቴን ሰብስብ ያለው ምክንያቱም የዛሬው ፕሮግራም ለኔና ለሀይሜ ልዩ ነው። ፍቅሬን የምነግራትኝ እንደዚሁም ደግሞ ይሄ ቪዲዮ ተቀምጦ ቀጣይ ላይ እኔና እሷ ህይወት ሲኖረን ቤተሰቦቻችን፣ የምናፈራቸው ፍሬ ልጆቻችን የሚያዩት የሚመለከቱት ነው። ስለዚህ ዛሬ ልዩ ቀን ነው። እንዲያውም የኔ ቻናል ራሱ ቢዘጋ የሀይሚ ቻናል ለኔና ለሷ ይበቃናል። ስማችንን ስሜን ራሱ ዩቲዩብ ላይ ሃይሚ ኤንድ ዳኒ ወይንም ደግሞ ዳኒ ኤንድ ሃይሚ እለዋለሁኝ። ዛሬ ለኔ ልዩ ቀን ነው እያለ ብዙ ነገሮችን ሲናገር ነበር። ከዛም ባሻገር ደግሞ እንግዲህ ቡታጅራ ያሉ ዩቱበሮች፣ በተለይ ደግሞ በጣም ያበሳጨ ነገር የቡራን ወንድሞች ክብር እንደዚህ ዝቅ አድርገህ ዛሬ ለነሱ ሰርፕራይዝ ነው ማለት የለቅሶ ድንኳን ጥለው አንድ ላይ ተሰብስበው ነው ቪዲዮውን የሚያዩትኝና አዘን ይቀመጣሉ ያልክ እንደዛ አበሸቃቅጠ መናገር በጣም አናዶኛል። ይሄ ስድነትና ድፍረት ነው። ማለት ሸማ ለመያዝ ነው። አንተ ችግርህ ከቡራ ጋር ከሆነ እዛው ከቡራ ጋር መጨረስ፣ ከሃይሚ ጋር ከሆነ እዛው ከሃይሚ ጋር መጨረስ ነው እንጂ እንዴት ብትደፍር ነው ቤተሰብ ጋር ሄደህ የሃዘን ድንኳን ይጥላሉ። እነ ሀብቴ እንደዙም ሌሎች ዩቱበሮችም አሉ። እነሱ ተቀምጠው ያለቃቅሳሉ። እኔ ግን ዛሬ የሀይሚና የእኔ ቀን ነው። ለእኔ ልዩ ቀን ነው፣ ፍቅሬን የሚገልጽበት ጭራሽ የኔና የሀይሚ ይሄ ቪዲዮ ተቀምጦ ወደፊት የምናፈራቸው ፍሬ ቤተሰቦቻችን ቪዲዮችንን የሚያዩበት ብዙ ነገር ሲናገር ነበር እና እና ታዲያ አሁን ይሄ ሁለት መቶ ኬ ልታከብርላት ነው ሀይሚን፣ እውነት ያመጣሀትኝ እውነት፣ አስበህላት ነው እውነት፣ ደስ እንዲላት ነው እ መጀመሪያ ላይ እያለ ነበረ ሀይሚዬ ሁለት መቶ ኬ ገብታ ያከበረላት እንኳን ደስ ያለሽ ሰው እንኳን የላትም። ስለዚህ እኔ ያከብርላት አሉ የእሷ ሁለት መቶ ኬ የኔ መቶ ኬ ሲል ኦኬ፣ መልካም ምኞት ወይንም ደግሞ መልካም ልብ ይኖርሃል ብየሳስብ ጭራሽ የወረደ የሰቀጠ ቃላቶች ነበር ስትናገር የነበረው። መቼም ቢሆን ብሩኬ ከነ ቤተሰቡ መቼም የለቅሶ ድንኳን ጥሎ አያለቅስም። ገባ አይደለ? በመጀመሪያ ደረጃ በደንብ እንዲገባ። ሲቀጥል ደግሞ ሀያሚ ሳትኖር ሳትኖር እኮ ነው እነዚህ ቃላቶች የምትናገረው የኔና የሃይሚ ቀን ነው ዛሬ። ፍቅሬን ነግራት አለው፣ ገልጽላት አለው። በቃ ከብዙ መከራ ከብዙ ልፋት በኋላ ሀይሚን የመሰለች ልጅ አግኝታለው። ህይወት አጋጣሚ ናት። በአጋጣሚ ሀይሚና በጣም ብዙ ነገር እያልክ ነበረ። ነገር ግን ሀይሚ ስትመጣ ደጋግመህ እያልክ ያለሁኝ ሁለት መቶ ኬ ሊከበርልሽ ነው፣ የኔና አንቺ ቀን ነው እኔ በጣም ነው የተበሳጨው። ደግሞ ሀይሚ ጎን ቁጭ ብሎ ከኋላ አቅፏት ምናምን የሆነ እንዴት ነው እንደ ህፃን ህፃን መሰለች ሀይሚ። እንዴት ነው መታ መታ የሚያረጋት ነገር በዱ እኔ በጣም አናደኛል። እሺ ከገባህ ማለት ነው። እና ችግርህን እዛው ከብሩኬ ጋር ስጀመር፣ ብሩኬ እኮ ተወህ እረሳኩ በቃ ተወህ። ከአንዳንድ ከህይወቱ አስወጣ ሀይሚ ነበረች የእሱ ችግር ወይንም እሱ የሚፈልገው ሀይሚ ወደ እሱ እንድትመጣ ነበረ። ሀይሚ ደግሞ አልፈልግህም በቃ፣ ሀይሚ እኔ በቃ አልፈልግህም አልፈልግም ካለች በግድ ላስራትም ሊዛትም አልፈልግም። የእሷ ምርጫ ነው። ትልቅ ሴት ናትኝ ብዙ ነገሮችን ታውቃለች። ስለዚህ የመረጠችውን ትምረጥ። እኔም ህይወቴ መርጫለሁ ብሎ ዛሬ በግልጽ አማርኛ አስረዳ። ነገርህ አይደለም ስለዚህ ከእነሱ ህይወት ውጣ። መልካም መልካም ነገር አትጫወት። ዛሬ እንግዲህ ቤተሰቦቼ ዳኒ፣ ያው ቪዲዮን በጉጉት ነበር ሁላችንም ስንጠብቅ የነበረው ስጦታው ምንድን ነው? ይዞላት የመጣው ስጦታ ምንድን ነው? ፎቶቸውን ለምን በትልቁ አሰራ? ሁለት መቶ ኬክ ከሆነ ኩ ቀላል ነው ቀላል አድርገህ ማክበር ትችላለህ እንደዚህ አበባዎቹን ምናምን አድርገህ እንደገና ደግሞ ፎቶችሁን በትልቅ አሰርተ ቀለበት ነው እንዴ እና በጣም እየጠበቅ ነው ነበር። ሁላችንም እንግዲህ የጓደኞቹ ምናምን ሰባስቦ ሀይሚን ደግሞ እህቱን ለማስተዋወቅ እንደዚሁም እህቴም የምታውቀው ነገር አለ። ለሀይሚዬ የምገልጽላት ፍቅሬ ልገልጽላት ስለሆነ እህቴም ማወቅ አለባት፣ እኛ የቤተሰብ አባል ስለሆነች መጀመሪያ እሷ ማወቅ አለባት ብሎ እነሱን ሰብስቦ ነበረ። ሀይሚን የጠበቃት ሀይሚዬ ስመጣ በጣም ደንግጣለች። ያው አልጠበቀችም። ተናግሯል እሱ መጀመሪያ። ሁለት መቶ ኬ እንደማከብርላት አታቅም፣ ፍቅሬንም እንደምገልጽላት አታቅም። ነገር ግን ናይ ብያት አለው ትመጣለች እያለ ነበር ሀይሚዬም እንግዲህ ያው ሁለት መቶ ኬ እንደሚከበርላት አታቅም ነበረ። ስትመጣ ስታዩ በጣም ነው የደነገጠችው። ምክንያቱም ይሄ የሁለት መቶ ኬ ነገር ሳይሆን ሌላ ነገር ስለነበረ ነው። ቤተሰብ ብደነግጥም ግን ደግሞ ያው ጓደኞቹ ምናምን ስላሉ ፈገግ ብላ በቃ ነገሮቹን ቴንኪው ብላው ምናምን ነበረ እንትን እያከበረች ወይንም ደግሞ ነገሩን ተቀብለው ያለችው ማለት ነው። እረሙ በዚህ ማለት በጣም ነው የተበሳጨው። ለምን መጀመሪያ ስለሰማ ለሀይሚ ፍቅሬን እገልጻለሁ ሲል በጣም ነበ የተናደደ። ሁለት መቶ ኬና የአንተ መቶ ኬ አክብረን እንጨርስ፣ እንደዚህ አይነት ነገር ማድረግ የለብህም እያለ እያስረዳው ነበር። ከሙሉ ጓደኞቹ እንደዚሁም ከእህቱ እረሙነው ተሽሎ የተገኘው ምክንያቱም በአንድ ወር ጊዜ ውስጥ የምታውቃትን ሴት ለአራት ዓመት ሶሲን አውቃት ለሷ ያልሆን ህዳኒ እንዴት ነው ለሃይሚ ልትሆን የምትችለው? አትሆናትም። ገባ አይደለ? ሀይሚም ይሄን ነገር በግልጽ አማርኛ እረሙ ነግሮሻል። እዚህ ቦታ ሃይሚ ምን ትሰሪ ነው የመጣሽ? መገኘት አነበረብሽም፣ ቦታሽ አነበረም። እሱ የሶሲን ሰላሳ ሺ ሳያከብር የራሱን ሳያከብር እንዲ ላንቺ ያከብርልሻል? እያላት ነበረ። ሀይሚዬ ምንም እንኳን ቦታዋ ባይሆንም የተገኘችበት ዛሬ፣ ምንም የእሷ ቦታ ባይሆንም ግን አክብራችሁ ብድግብናችሁ ከመቀመጫችሁ እንደ ንግስት ተቀበላችኋል። ደስ ብሎኛል። ከዛ ውጭ ግን ማለት ነው እረሙ ዛሬ መኖሩ ቪዲዮ ላይ በጣም አሪፍ ነው ብዬ ነው የማስበው። ዝግጅቱ ላይ ባይኖር ኖሮ ጭራሽ የባሰ ነገሮች ሁላ ይፈጠሩ ነበር። ምክንያቱም ሀይምዬ በሸም ይዟት ከሆነ ይሉታ ይዟት ከሆነ አንገቷ ላይ ማህተቡን ያሰረች። ከዚህ በፊትም ይሉታ ይዞ ቀለበት አስር ያለው ብላ ቪዲዮ ሰርታ ነበር አይደለ? ዛሬም ዳን ይዞት የመጣውን ቀለበት በይሉታ ወይንም በማፈር ሸም በሚዛት ነገር ጓደኞቹን አላሳፍርም በሚለው ቀለበቱን ልታረጊ ነበረ። እረሙ መጥቶ ነገሮችን ሶሲን ጠርቶ ነገሮች እንደዚያ ባይበጣበጡ ባትደባደቡ፣ ሌሎቹ ጓደኞቹ ደግሞ የምር የትልቅ ትንሽ ናችሁ፣ ትልልቆች እኮ ናችሁ፣ ለስሙ ማለት ነው። ሀይቢና ብሩኪ አንድ እንደነበሩ ታውቃላችሁ፣ ጓደኛሞች እንደነበሩ ታውቃላችሁ። እንዴት ነው ረሙ ልደበድቡት የምትነሱት? ረሙ ምን አደረገ? እውነቱን እኮ የተናገረው እንዴ። አንተም ከሶሲ ጋር ያላለቀ ነገር አለ ሀይሜም ደግሞ ከብሩጌ ጋር ያላለቀ ነገር ሊኖራት ይችላል ብሎ ነው ያን ነገር ያደረገው። እንዴት ነው ትልልቅ ሆናችሁ ረሙን ለመደብደብ? ዳኒ ሶሲን ያልጠራበት ምክንያት ነገሩ እንዳይበጠበጥ ነው። አንተ ለምን ጠራሃት ብላችሁ ከእሱ ጋር መጣላት ያለባችሁ አይመስለኝም። እኔ እንደ ራሴ ማለት ነው ገባችሁ አይደለ። ሲቀጥል ዳኒ ተብዬ ማለት ነው። የኔ አካውንት ብዘጋም ከሀይሚ ጋር የሀይሚ አካውንት ለሁለት ይበቃናል። ላላልህም እንዴ እንደገና ደግሞ አካውንት አካውንት ላይ የሀይሚዬን ስምና የኔን ስም ብቻ ለማድረግ አስቤያለው። ምን ሀሳብ ትሰጡኛላችሁ? ብልሃል አታረቅም? የሀይሚን ስም አታረቅም? በእርግጥ እዚህ ጋር ማለት ነው ሀይሚዬ ከብሩኬ ጋር ያለውን ነገር በቃ ይብላለች አላቅም ለምን እንዳለች አላቅም። የራሷ ምክንያት ሊኖራት ይችላል። ኦፍኮርስ ሜቢ ብዬ የማስበው ብዙ ጊዜ ሀይምና ብሩኬን አይታችሁ ከሆነ ከመጀመሪያ ጀምሮ ብሩኬ ይንከባከባታል፣ ሊያስብላታል፣ ይወዳታል፣ ብዙ ነገር ያደርግላታል። ግን ፍቅሩን ጥያቄ ጠይቋት አያውቅም። ምናልባትም ሀይምዬ ብዙ ጊዜ ታግሳ ጠብቃለች። ሴት ናትኝ፣ ሴት ልጆች ደግሞ እናውቃለን ጊዜ የሚባል ነገር አለ። በርግጥ ትንሽዬ ናት ምናልባት ያ ነገር አናዷት። ኦር ደግሞ ያ ነገር ብሩኬ የፍቅር ጥያቄ ካልጠየቀኝ ምናልባትም ከዳኒ ጋር ሲሆን የሆነ ስሜት ተሰምቶ ያን ነገር የፍቅር ጥያቄውን ያዋጠዋል ወይ ደግሞ ነገሮችን ያስተካክላል ብላ ማስባ ሊሆን ይችላል። በቃኝ ብሩኬ በቃ ያለችው ብዙ ነገሮችን አይታም ሊሆን ይችላል። ማለት ከዚህ በፊት ብዙ ጊዜ ተናግራ ቲቶክ ላይ ሊቭ ላይ ራሱ ተናግራ ታውቃለች። ይሄን ነገር ባሽሙርም ቢሆን ብዙ ጊዜ ለብሩኬ ነግራው ታውቃለች። ብሩኬ ሀይሜን እንዳባት ነው እየተንከባከባት ያለው እንጂ እንደ ፍቅረኛ አይደለም። ስላጁ እንደ አባት አንድ አባት ልጁ የሆነ ነገር እንድትሆንበት አይፈልግም። በጣም ነው የሚከባከባት አብዝቶ ማለት ነው። ፍቅረኛ ሲሆን ግን እንደዛ አይደለም መሆን ያለበት። ቢንከባከባትም ግን ደግሞ ሌላ የፍቅረኛ የሚባል ነገር አለ የፍቅር ቃላት ቢወጣላት ቢያወጣላት ሳይሆን ቢነግራት ምናልባትም እንደሚወዳት እንደሚያፈቅራት ቢነግራት ኖሮ ነገሮች የዚህን ያህል ደረጃ ላይሄዱ ይችላሉ። ሜቢ የራሴን ግምት ነው እያስቀመጡት ያለሁት። ለምን ሀይሚ ለምን የዚህን ያህል ጨከነች፣ ልቧ ደነደነ፣ ብሩኬንቶዎቹ ወደ ዳኒ መጣች የሚለው ነገር ግራ ስላጋባይ ነው። እንግዲህ ዛሬ ሀይሚዬም ተደናግጣለች። ያደናገጣት ነገር ሶሲ አልተጠራችም። ሲጀመር አትጠራም። ለምን ይጠራታል ሀይሚ ሀይሚያንችን ፈልጎ ላአንቺን ቀለበት ለማድረግ ፍቅሩን ለመግለጽ እኮ ነው የዝግጅቱን ያዘጋጀው። እንዴት ሶሲን አልጠራትም ስላልሽ፣ እንዴት ይጠራታልና? በስተመጨረሻም እንግዲህ ያው ሶሲ ተገይታ ነገሩ ብጥብጥብጥ ብሎ ሁለት መቶ ኬም መቶ ኬም ሳይከበር ሀይሚዬም ተነስታ ወደ መጣችበት ሄዳለች። ቤተሰቦች ምንም የተደረገ ነገር የለም። ያው ዳኒም ዝም ብሎ የሆነ ያልሆነውን ነገር ሲለፈልፍ ሲለፈልፍ፣ አንዴ የብሩኬን ቤተሰብ፣ አንዴ ብሩኬን፣ አንዴ ምንም አይለው ነገር አለ፣ ጭራሽ ብዙ ነገሮችን እያለ ነበር። እኛ ብሩኬና ሀይሚ አራት ልጆች ይወልዳሉ ተጋብተው ከብረው ወልደው እነዛን አራት ልጆች ማየት እንፈልጋለን እንላለን። ዳኒ ጭራሽ ወደፊት እኔና ሀይሚ ለሚኖር ላይፍ ወይንም ለምናፈራቸው ፍሬ ቤተሰቦቻችን ይሄ ተቀምጦ ጭራሽ ለታሪክ እነሱ ቁጭ ብለው ያዩታል ብሎ ቁጭ። እኛ የምንፈልገው ሌላ፣ እናንተ የምትሰሩት ሌላ። እንደው ምን ይሻላችኋል? የምሬ ነው። ቤተሰብ ምን እንደሚሻላችሁ አላቅም። ብሩኬም ከራሴ ሰው ጋር እመጣለሁ ብሏል። ሀይምዬም እንግዲህ ያው ወደ ዳኒ ተስባለች፣ ዳኒ መርጣለች። ለምን እንደው ባይሆንም ባላቅም፣ ግን ፈጣሪ ነው የሚያውቀው። ቤተሰቦች ለማንም ሰላማችሁ ይብዛልኝ እያለ